ይህ ቢቢኤን ነው። የኢትዮጵያ ሙስሊሞች ድምጽ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁ እናም የተከበራችሁ የቢቢኤን አድማጮች፣ ይህ የቢቢኤን ሰበርም ዜና ነው። መንግስት እንዲፈቱ የወሰነላቸው አራቱ በዛሬው ዕለት ተፈቱ። ከህዝበ ሙስሊም መፍት አፈላላጊ ኮሚቴዎች አንዱ የሆነው ኡስታዝ ያሲን ኑሩን አገኝተ ነበረም ነበረም ለህዝብ መልእክትም አስተላልፏል። አላህ ደስታችን ምና ወንድማችን አላህ ከዞና ያደርጋቸው። አሚን፣ አሚን። አላህ ሙሉ ጥቅም አላህ ያሳየን ኢንሻአላህ፣ አሚን። ኡስታዝ ያሲን ኑሩ አቡበክር በከርም ዓለሙም፣ ሷቢር ይርጉ፣ ሙኒር ሁሴን ናቸው። በዛሬው ዕለት እየተፈቱ እንዲፈቱ ከውሳኔ ከተላለፈ ከቀናት በኋላ ነው የተፈቱ። ሌሎቹ ግን አሁንም በእስር ላይ ናቸው። ኢትዮጵያውያን ሙስሊሞች ያነሱትን የመብት ጥያቄ ተከትሎ ከመረጡት ዳዮች መካከል አንዱም ተወዳጁ ላይም ኡስታዝ ያሲን ኑሩ ነው። በዛሬው ዕለት ተፈቷል። መፈታቱን ተከትሎ በቤቱ ውስጥ በህዝብ ሙስሊሙ ሞቅ ያለን አቀባበልም።

በተለይም ደግሞ ሌሎቹ እንዲፈቱ ዱዓ አድርጉላቸው ማለት ነበረ፣ ለሕዝበ ሙስሊሙ መልዕክት ሲያስተላልፍ የነበረው። በነበረው ወከባ መሃል እንደምንም ብለን ለአድማጮቻችን የኡስታዝ ያሲን ኑሩን ድምፅ ለማሰማት ችለናል። አግኝተኑ፣ አነጋግረኑ፣ ለሕዝብም የሚያስተላልፈው መልዕክት ጠይቀኑ ነበረ። ከተወዳጁ ዳይን ኡስታዝ ያሲን ኑሩ ጋራም ያደረግነውን ቆይታም ተከታተሉት።

አሚን እንግዲህ፣ ያንተን ጉዳይ ሚሊዮን ኢትዮጵያውያን ሙስሊሞች ሲከታተሉ ነበር፣ ያንተንም ድምጽ ለመስማት በጣም ጓጉተው ነው የሚጠብቁትና እንደው ለነዚህ ኢትዮጵያውያን ሙስሊም ወገኖች በአገር ቤትም በውጭም ላሉት ምን የምትለው ነገር አለ? ያው ነው አብሮ

ማሻአላ ኡስታዝ ያሲን ኑሩ እንግዲህ ቤት ገብተህ ገና አረፍ ከማለትህ በጣም በርካታ እንግዶች ነው ያሉብህ። ከዚህ በላይ አልይዝህም፣ በሌላ ጊዜ በሰፊው እናወራለን። እንደ አጠቃላይ በሀገር ቤትም በዲያስፖራ ላሉ ኢትዮጵያውያን ሙስሊሞች ወገኖችህ የአንተንም ጉዳይ ሲከታተሉ ነበር። አንተም ለዲን ብለህ ይሄን ሁሉ መስዋዕትነት የከፈልከው እናትህንም በስር ላይ ሆነህና ያጣው አላህ ይስበርህ እንላለን። ለእሱም አጠቃላይ እንደው ከዚሁም ጋር አያይዘህ ለሙስሊሙ ማህበረሰብ በውጭም በሀገር ቤትም ላለው ከመፈታትህ ጋር ተያይዞ የምትላቸው ነገር

ተወዳጁ ኡስታዝ ያሲን ኑሩ በቤት ውስጥ በነበረው በርካታ ሰዎች ምክንያት ከዚህ በላይ መነጋገር አልቻለም። ኡስታዝ ያሲን ኑሩ በመልእክቱ እንዳስተላለፈው ህዝበ ሙስሊሙ ከምን ጊዜውም በላይ አሁን የያዝነውን የዙል ሒጃ ወቅት ወደ አላህ ሱብሐነሁ ወተዓላ ዱዓ በማድረግ በተለይም ደግሞ የታሰሩ ወገኖቹ ሌሎቹም እንዲፈቱ ዱዓ እንዲያደርግ ነው። ለህዝብ መልእክት እያስተላለፈው የኛ መሪዎች እናንተ ናችሁ በማለት ነበረም። ለህዝበ ሙስሊሙም ያለውን ክብርና ፍቅር የገለጸው ህዝበ ሙስሊሙ እያደረገ ባለው ሰላማዊ ትግል፣ እንዲሁም ደግሞ እነርሱን በመደገፍም ሆነ በመጠየቅ ላደረገው ነገር ሁሉ ለህዝቡ ያለውን አክብሮትና አድናቆት ኡስታዝ ያሲን ኑሩም አያይዘው ገልጸዋልም። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ሌሎቹ በእስር ላይ በመሆናቸው ለሱ ዘያሪዎች በሙሉ ሲያስተላልፈው የነበረው መልዕክትም ይኸው ነው። አላህ ይቀበለን። ሌሎቹ እንዲፈቱም ዱዓ አድርጉ፣ የኡስታዝ ያሲን ኑሩን መልእክት ነው። ሌሎቹንም በተመሳሳይ መልኩ በመደበኛ ፕሮግራማችን አግኝተን አነጋግረን ለማቅረብ የምንሞክር ይሆናል። ህዝበ ሙስሊሙ በነሱ መፈታት እየተሰማውን ደስታ ከመግለጹ ባሻገር ሌሎችም እንዲፈቱ ከዋናው ደግሞ የተሰቃዩለትና የታሰሩለት አላማ ከግብ ይደርስ ዘንድ እስላምን የመጠበቅ ኃላፊነቱን ለመወጣት የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት ተገልጸዋል። የነርሱን መፈታት አስመልክቶ አስተያየቱን እየሰጠን እንዲህ በማለት ነው ይገልጻል። ቢስሚላህ ራህማን ራሂም ድሉ 79 አመሰግናለሁ። ያው እንግዲህ አልሐምዱሊላህ ወንድሞቻችን በመፈታታቸው ደስ ይለናል። ያው ከጥያቄያችን አራተኛው ነው እንግዲህ ከአራተኛው በጣም እንግዲህ ብዙ ያልተፈቱ ወንድሞቻችን አሉ እና እነሱ እስኪፈቱ ትግሉም እንደሚቀጥል ነው። ዋናው ጥያቄያችን ደግሞ ሶስቱ ጥያቄዎች ናቸው። ሶስቱ ጥያቄዎች እንዳሉ ሆነው አራተኛው ነው ኤክስትራ የተጨመረው። ስለዚህ ይቀጥላል ትግሉ እስከ መጨረሻዋ ሰዓት ድረስ ኮሚቴዎቻችን እስኪፈቱ ትግሉ እንደሚቀጥል ምክንያቱም እኛንን መርጠን ያስቀምጥ ናቸው። እነሱ ወንጀለኞች ከሆኑ 40 ሚሊዮን 50 ሚሊዮን የኢትዮጵያ ሙስሊም ወንጀለኛ ነው ማለት ነው። ምክንያቱም ሙስሊምነታቸውን ወንጀል የሆነው ሌላ ጥፋት አጥፍተው አይደለም። እነሱ ወንጀለኞች ከሆኑ 50 ሚሊዮን የኢትዮጵያ ሙስሊም ወንጀለኛ ነው ማለት ነው እየተባለ ነው በተዘዋዋሪ። ስለዚህ ኢንሻአላ ንጹህናቸው ንጹህነታቸውንም መንግሥት ያውቀዋል። እየተናነቀውም ቢሆን እየተታገለም ቢሆን ያው ፈቷቸዋል። ኢንሻአላ ሌሎቹ እስኪፈቱ ትግላችን እስከ መጨረሻዋ ድልደጃፍ ድረስ እንደሚቀጥል በዚ አጋጣሚ ማስተላለፍ ወደ አለ እንግዲህ ድምጻችን ይሰማ አዲስ ያወጣው የትግል ሞቶም አለና፣ ከሱም ጋር በተያያዘ ሙስሊም ማህበረሰብ ትግሉን አጠናክሮ ከመቀጠል አንፃር ምን ይጠበቅበታል? ያው እንግዲህ እንደሚታወቀው ኢትዮጵያ ሙስሊሞች ለትግል አዲስ አይደለንም። በታሪክም እንደሚታወቀው የመጀመሪያው ሙአዚን ቢላል ኢብኑ ረባህ ረዲየላሁ አን ትልቅ ስቃይ ከፍሎ ለኛ ትልቅ ትምህርት አስተላልፎ ልንሄደው እሷ ምንድነች? አሃዱን አሃድ እያለ የሙካ ኩፋሮች በዚያ በአረቢያ በረሃ ላይ ቋጥኝ ሲጭኑበት በረሃ ላይ አሸዋ ላይ ሲያቃጥሉት እስከ መጨረሻው እስትንፋስ ድረስ አሃዱን አሃድ እያለ ዲኑን ወደኛ አስተላልፎናል። ማለት እኛም ደግሞ የቢላልና የነጃሽ ልጆች ነን። ይህንን አርማ ተረክበን አንስተን ዲናችንን ለሚቀጥለው ትውልድ የማስተላለፍ እርግጥ ነው ዲኑን ጠባቂው አላህ ነው። ነገር ግን አላህ ሱብሐነሁ ወተዓላ ክብሩ ለኛ ሰጥቶናል። እያንዳንዳችን የዚህ ዲን አማና አለብን። እያንዳንዳችን ለዲናችን ዘብ የመቆም ኃላፊነት ስላለብን ከቢላሪ ወረስ ነው ከነጃሺ የወረስነው ከኢማሙ አህመድ ግራኝ የወረስነው ነው ከጠላ ኢብኑ ጃዕፈር ወረስ ነው። ሽንፈትን ሳይሆን ማለት ነው ድልን ነው። ስለዚህ ኢንሻአላህ ማንኛውም ነገር ቢመጣ የተቋቋመን ወደፊት እንደምንጓዝ በዚሁ አጋጣሚ እንገልጻለን። ሙስሊሙም ደግሞ የመጣበትን የተለያየ የተቀነባበረ ሴራ መቋቋም እንዳለበት በተለያየ መንገድ እየመጡብን ያሉት በአሁኑ ሰዓት። ስለዚህ ኢንሻአላህ ሁላችንም ይህንን ሴራ ጠንቅቀን አውቀን ለወሳኙ ለመጨረሻው ትግል ራሳችንን ማዘጋጀት አለብን። የእነሱ የአሁኑ መፈታት ሙስሊሙ ማህበረሰብ የሚያደርገው ትግል ውጤት አንዱ ነው የሚሉትም በርካቶች ናቸው። ሙስሊሙ ማህበረሰብ ትግሉን አጠናክሮ መቀጠሉ እንዲሁም ደግሞ እነርሱ መስዋዕትነት የከፈሉለት የታሰሩለት በርካቶችም የሞትለትን ዓላማ አንግቦ ከመንቀሳቀስ እና እስከ ድል ደጃፍ ድረስ የሚያደርገውን ትግል አጠናክሮ መቀጠልም አለበት ተብሏል። አብዱራሂም አህመድ ነበርኩኝ። በምሽቱ ተጨማሪ ዘገባዎችን ይዤ መለሳለሁ።